ዛሬ ምሽት የሚደረገው ጨዋታ አርሰናልን ከብሬንፎርድ ጋር ምሽት አራ ሰዓት ከሰላሳ በኤምሬትስ ያገናኛል። ይህንን ጉዳይ እናንሳው። አርሰናል ቀላል የሚባል ጨዋታ አይደለም ላርሰናል። ባሳለፍነው ሳምንት በብሪጅ ከአንድ ነጥብና ብዙም ካልተወደደ ፐርፎርማንስ ጋር ነው አርሰናል እንግዲህ፣ ዛሬውን ጨዋታ የሚያደርገው የነጥብ ልዩነቱ ወደ ሁለት ዝቅ ያለበት ቀን ላይ ነው የሚገኙት። ከዛ ውጭ ግን ሌሎች ተፎካካሪያቸው ቼልሲ ዛሬ ምሽት እንደዚሁ ጨዋታውን ያደርጋልና ይህንን ጉዳይ እንመልከተው። ልክ ነው አርሰናል በተለይ ደግሞ ትላንትና ማንቸስተር ሲቲ ስላሸነፈ ቼልሲም ከሊድስ ጋር ስለሆነ የሚጫወተው ያንን የነጥብ ልዩነት ይዞ ቢያንስ ለመቆየት ወይም ለማስፋት ቼልሲ ነጥብ ሚጥል ከሆነ መሳምንቱ መጨረሻም ከባድ ጨዋታ ከአስቶንቪላ ጋር ስላለበት ከሜዳ ውጭ የሚደረግ ጨዋታ ስለሆነ ይህንን ጨዋታ ማሸነፍ በጣም ወሳኝ ነው እኔ እንግዲህ ገና ቢሆንም የውድድር ዘመኑ አርሰናል ይህንን የውድድር ዘመን ዋንጫ ካልወሰደ እንደ ትልቅ እንደ ባከነ አጋጣሚ የሚቆጠር ይመስለኛል። መሳ ትላንትና ሌላ ሪማይንደር ነው። ለዋንጫ የሚፎካከሩት ቡድኖች ማንም ፐርፌክት ቡድን አይኖርም፣ ፐርፌክት ሲዝን የሚያሳልፍ ቡድን አይኖርም። ሁሌም ቢሆን ለፐርፌክሽን የቀረበ ቡድን ይኖር ይሆናል እንጂ ግን ለምሳሌ ማንቸስተር ሲቲ ገና ከሆኑ አራት ጨዋታ ተሸንፏል። በፕሪሚየር ሊግ ደግሞ ያለፈውን አስር አመት አቨሬጅ ብትወስጂ አንድ ቡድን በአማካይ ሶስት ነጥብ ስምንት ጨዋታ ነው ይሸነፍ የነበረው። በቅርብ አመታት፣ ባለፈው አስር አመት በአንድ ሲዝን ብዙ ጨዋታ ተሸንፎ ሻምፒዮን የሆነው ማንቸስተር ሲቲ ነው። በኮቪድ ሲዝን በ2021 የውድድር ዘመን ስድስት ጨዋታ ተሸንፏል። ያ ሲዝን ግን ጓርዲዮላ በአሰልጣኝነት በአማካይ ማነው በሲዝኑ ሻምፒዮን ሲሆን አነስተኛ ነጥብ ሰብስቦ ሻምፒዮን የሆነበት የውድድር ዘመን ነበር። 81 ነጥብ ይዞ በ81 ነጥብ ነው ሻምፒዮን የሆነው። እሱ ግን ለየት ያለ ሲዘን የሆም አድቫንቴጅ የሚባል ኦልሞስት አልነበርም። ምክንያቱም ደጋፊ ስቴዲየም ውስጥ ይገባ ስላልነበር። ከዛ ውጪ ግን አሁን ለእኔ ሊቨርፑል የዋንጫ ፉክክር ውስጥ የለም። ተአምር ነው ሊቨርፑል ከዚህ በኋላ ተመልሶ ፕሪሚየር ሊግ ዋንጫ ከወሰደም ወደ ዋንጫ ፍክክር ከተመለሰ ለእኔ በፕሪሚየር ሊግ ለቶፕ ፎር ነው ሊቨርፑል የሚጫወተው። ለቶፕ ፎር በጣም ቅርብ ነው። ለዋንጫ ፉክክር ግን አስቸጋሪ ይመስለኛል። የሲቲም ሁኔታ ፔፕ ከዚህ በፊት ባለው ታሪክ በኖቬምበር በዲሴምበር በኦክቶበር ምናምን ቡድኑ ሲታገል፣ ቅድም እንዳነሳሁት በተለያዩ ሲዝኖች ጥያቄ ሲነሱበት ቆይተው ከዛ ቡድኑ በሁለቱ የውድድር ዘመን አጋማሽ 15ም 18ም ተከታታይ ጨዋታ ማሸነፍ የሚችል ቡድን እንደሆነ አሳይቶናል። ግን ይሄኛው ሌላ ትውልድ ነው፣ ይሄኛው ሌላ ዘመን ነው። ራሱም ትናንት ከጨዋታው በኋላ እንዳለው የትራንዚሽን ሲዝን የሽግግር ሲዝን ነው እና በሁሉም መንገድ በቀደም በተለይ ከጨዋታዎች ከነበረው ኮንቴክስት አንጻር የበለጠ ለማሸነፍ ትልቅ እድል ነው። እኔ ቼልሲን አሸንፈው ቢሆን ኖሮ ከሞላ ጎደል የዋንጫው ጉዳይ መስመር ይይዝ ነበር የሚል ግምት ነበረኝ። ግን አንድ የተረዳነው ነገር ቼልሲ በጣም ፊዚካል ቡድን ነበር። በቀደም ሰንደርላንድ በጣም ፊዚካል ቡድን ነበር። ለመጨረሻ ጊዜ አርስናል ከቼልሲ ጨዋታ ፊት ነጥብ በጣለበት ጨዋታ እና አሁን ትላንትና ከጨዋታ ፊትም አንድ ጥያቄ የጠየቁት ነበር ጋዜጠኞች አርሰናልን ለማቆም ፊዚካል መሆን መፍትሄ ነው ብለው ቡድኖች እያመኑ ይመስልሃል ወይ? ምክንያቱም በእነዚህ በጣም ፊዚካል በሆኑ ጨዋታዎች ነው ነጥብ የጣልከው ቡድን ነጥብ የጣልከው ብለው ጠየቁት። አይ እኔ ፊዚካል ያልሆነ ቡድን አላቅም አለ። ፕሪምየር ሊግ ላይ ፊዚካል ለመሆን የማይሞክር ቡድን እኔ አላየውም የሚል አስተያየት ሰጠ። ግን ምክንያቶች አሉት። አርሰናል ከፖሴሽን ጋር ሴትል እንዳያደርግ ብዙ የአንድ ላንድ ፍልሚያዎች ላይ እንዲላፋ ለማድረግ የሚሞክሩ ቡድኖች አሉ። ብሬንፎርድ የዛ አይነት ታይፕ ቡድን፣ ብዙ የቆሙ ኳሶች ይጠቀማል። እንዲያውም እንድ ሚጌል ሌላን የሚባል ሰው በእንግሊዝ እግር ኳስ ውስጥ የታወቀ የኢንዲፔንደንት ጸሐፊ ነው። መጽሐፍትም አሉት። የቆመ ኳስ ስፔሻሊስት የመሆንን ጉዳይ መጀመሪያ ያስተዋወቀ ቡድንና በኋላ ፐርፌክት ያደረገው ቡድን ማለት የሚደረግ ጨዋታ ነው ይለዋል። ብሬንፎርድ ከዚህ በፊት አሁንም የሚችላንድ ባለቤቶች ናቸው። ምስ አንድ የዴንማርክ ቡድን አለ ሚችላንድ የሚባል ቡድን እና ሚችላንድ የመልስ ውሮራ አሰልጣኝ ነበረው። የቆመ ኳስ አሰልጣኝ ነበረው። በእያንዳንዱ የጨዋታው ፊቶች ላይ ባለሙያዎች ይቀጥር ነበር። አንደኛው የሚችላንድ የመልስ ውሮራ አሰልጣኝ የነበሩት ሰው በ2019/20 የውድድር ዘመን ሊቨርፑል የፕሪምየር ሊግ ሻምፒዮን ሲሆን የሊቨርፑል የምንድ የመልስ ውርወራ አሰልጣኝ ነው፣ የትሮዊን ኮች የሚባል ሌላ ቡድን በትልልቆቹ የአውሮፓ ቡድኖች ይህንን መድገሙን አላቅም እና ጠቅላላ የአውሮፓ ሊጎችን በሙሉ ብትወስጂ አምስቱ ነው የሰባቱ ነው የአስሩ ነው የአስራ ሁለቱን ሳይሆን ጠቅላላ ሁሉንም የአውሮፓ ሊጎች ብትወስጂ ከመልስ ውርወራ በኋላ በቦል ሪቴንሽን ወይም ኳስ ይዞ በመቆየት አንደኛ ሚችለን ሁለተኛ ሊቨርፑል ነበሩ በዛ ሲዝን እና ለዝርዝር ጉዳዮች ትኩረት በመስጠት የሚታወቅ በማርጂናል ጌኖች ላይ የሚያተኩር ሀብታም አይደለም። በፕሪምየር ሊግ ብዙ ገንዘብ ከማያወጡት ቡድኖች መካከል አንደኛው ነው። በዚህኛው ክረምት እንዳየነው ቁልፍ ቁልፍ ተጫዋቾቹ ማንም ትልቅ ቡድን አይደንቲፋይ ሳያደርጋቸው አይደንቲፋይ ያደረጋቸውን ተጫዋቾች የ19ና የ20 ጎል አጥቂዎች ካደረገ በኋላ ብሪያን ንቦሞ ለማንቸስተር ዩናይትድ፣ ዮዋን ቪሳን ለኒውካስል፣ ከዛ በፊት ዳቪድ ራያ ለአርስናል እንደዚህ በየጊዜው ተጫዋቾችን እያጎለበተ በመሸጥ የሚታወቅ አስደናቂ ክለብ ነው፣ እንደ ክለብ። አሁን ደግሞ ኬት አንድሪውስ የሚባሉ አሰልጣኝን ቀጠረ። ይሄን በጣም አናሊቲካል ቅጥር ነው። በዋና አሰልጣኝነት ሰርተው የማያውቁ ለረጅም ጊዜ የቶማስ ፍራንክ የቆመ ኳስ አሰልጣኝ የነበሩ ሰው ናቸው እኚህ ሰው እና በሁለት በጣም ኢንትረስቲንግ በሆኑ ቡድሮች መካከል የሚደረግ ነው። አርቴታ ደግሞ እንደ ብዙ ጊዜ እንዳነሳሁት በዚህ የጨዋታው መልክ ላይ ፋሲኔሽን ያለው ሰው ነው፣ በእንደዚህ አይነት ዝርዝር ጉዳዮች ላይ ለምሳሌ እዚሁ ቡድን ውስጥ ይሰራ የነበረውን ኒኮላ ጆቨን ብሬንፎርድ ውስጥ ይሰራ የነበረው ኒኮላ ጆቨን ነው። ወደ ማንቸስተር ሲቲ ፔፕን ሪኮመንድ አድርጎ የወሰደው እሱ። ግን ችግሩ ያኔ ማንቸስተር ሲቲ በክፍት ጨዋታ ብዙ ጎል ያስቆጠር ስለነበር በቆመ ኳስ የሚያስቆጠራቸው ጎሎች ሬሌቨንስ ያን ያህል ቦታ አልነበሩም። ለምሳሌ አምስት ጎል አስቆጥሮ ሊያሸንፍ ይችላል። ስለዚህ አንድ የቆመ ኳስ ወይ ሁለት የቆመ ኳስ ጎል አስቆጠረ ማለት ቡርኖ የሴት ፒስ ቡድን ነው እንዲባል አያደርገውም። በኦፕን ፕሌይ ከግማሽ በላይ የሚሆነውን ጎል ያስቆጠር ስለነበር እና በሁለቱ ቡድኖች መካከል የሚደረግ ና ግን የዚህ ቡድን ኔቸር ደግሞ አሁን ሁለቱ የሚለዩ ነገሮች አሉት። በስቴዲየም ኦፍ ላይት ና በስታንፎርድ ብሪጅ ነው የተጫወተው፣ ዛሬ በኤምሬት ነው የተጫወተው። ስለዚህ የበለጠ በሎ ብሎክ እና እንደ ኬቨን ሻደ አይነት ተጫዋቾች በሽግግር ለመጫወት የሚሞክር ይመስለኛል። ግን ቀላል ጨዋታ አይመስለኝም። ደግሞ ጫና ውስጥ ነው አሁን ሲቲ የነጥብ ልዩነቱን ወደ ሁለት አጥበቦት ስለሆነ ይሄ ጨዋታ የሚደረገው ግን አርሰናልን በተመለከተ ካነሳው አይቀር ግን አንድ ማንሳት የሚፈልገው ነጥብ አለ በአርቴታ ውሳኔዎች ላይ አርቴታ አሁን ብዙ አማራጭ ያለው እንላለን ብዙ ጊዜ አንደኛው የሚመስለኝ የአማራጭ ቅንጦት ያለበት ቦታ የክሬቲቭ አማካይ ቦታ ነው ኦደጋርድ ተመልሷል ኤቤሪቼዜ በጣም ጥሩ እየተጫወተ ነው የባለፈው የቼልሲ ጨዋታ ላይ እንደ ቡድኑ ሁሉ እሱም ያን ያህል ጥሩ አልነበር። ምን እንዲያውም አቆየስ ነበረበት ነው ምለው፣ ጥሩ የተጫወተ ስለነበር ሳይሆን ከጨዋታው ባህሪ አንጻር እና ተጫዋቹ የሞመንቶች ተጫዋች ስለሆነ ብታቆዩ፣ አንድ ከሳጥን ውጭ አስደናቂ ጎል ያስቆጠር ይችላል። አንድ የኳርተር ባክ አይነት ኳስ ሊሰጥልሽ ይችላል። ምናም በጣም የተሰጡ ሀብታም ተጫዋች ግን ወደ ጋርድ ተመልሷል እና ባለፉት ሁለት ተከታታይ ጨዋታዎች ላይ የተቀየረ እየገባን የተጫወተው የአርሰናል አምበል ነው። የአርሰናል ዋና ክሬቲቭ ተጫዋች እርሱ ነው። ማንን ነው የሚያሳልፈው? ኦልሞስት ለአንድ ቦታ እየተፎካከሩ ያሉ ተጫዋቾች ናቸው ሁለቱ። ከኦደጋርድ መጎዳት በኋላ የአርሰናል የግራ ስምንት ቁጥር ማነው? የቀኝ ስምንት ቁጥር ኦደጋርድ የቀኝ ስምንት ቁጥር ስለሆነ ያንን ቦታ ይዞ ሲጫወት የቆየው እርሱ። አንድ አይነት ተጫዋቾች አይደሉም፣ ግን አንድ አይነት ቦታ ላይ የሚጫወቱ ተጫዋቾች ናቸው። አሁን ብዙ ጨዋታ የሚደራረብበት ጊዜ ስለሆነ ተጫዋቾች ሊያፈራርቅ ይችላል። ቅዳሜ የመሳሳት ጨዋታ ነው ከአስቶን ቪላ ጋር የሚያደርገው ጨዋታ ወደ ሚድላንድ መሄድ አለበት፣ ወደ በርሚንግሃም መሄድ አለበት። በእርግጥ በጣም አጭር ፍላይት ነው የሚሆነው ሜይቢ አስር ደቂቃ አስራ አራት ደቂቃ ፍላይት ነው የሚሆነው ብዙ ትልቅ ችግር የሚሆን አይመስለኝም። ግን ስቲል የፌስቲቭ ፔሪድ እየደረሰ ያለበት ብዙ ጨዋታዎች በአጭር ጊዜ የሚደረጉበት ጊዜ ነው። ግን ደግሞ እንደ ምርጫ የአርሰናል ስኳድ አሁን አስተማማኝ ነው ከሊቀደሙት ዓመታት አንጻር ስንል አንደኛው ማሳያ ኦደጋርድ በተጎዳበት ጊዜ ኦደጋርድ እኮ ቢኖር ኖሮ የሚያስብሉ ጉድለቶች ቡድኑ ላይ አላየንም፣ እስኪመለስ ድረስ አምና አስታውሳለሁ። የኦደጋርድ መጎዳት የሲስተም ለውጥ እንዲያደርግ ጭምር አስገድዶት ነበር። አራት ሶስት ሶስት የሚጫወተው አሰልጣኝ ድንገት በአራት አራት ሁለት መጫወት ጀመረ፣ ምክንያቱም ቡድን ውስጥ የኦደጋርድን ጫማ መሙላት የሚችል ሌላ ተጫዋች አልነበረው። ስለዚህ የስትራክቸር ለውጥ የፎርሜሽን ለውጥ አደረገና በአጭርና ረጅም አጥቂዎች በትሮሳርና በካይ ሃቨርትዝ መጫወት ጀምሮ ነበር። እንዲያውም ምን ያህል የኦደጋርድ መኖር አለመኖር ለአርሰናል አስፈላጊ ተደርጎ ይታይ እንደነበር ምታውቂው ታስታውሺ እንደሆነ ልክ እንደ ባለፈው እንደ ሁዱ ሁሉ በስታንፎርድ ብሪጅ ከቼልሲ ጋር ከመጫወታቸው በፊት ከጉዳት ነበር እየተመለሰ ነበረው። ያኔ ልክ እንደ ባለፈው ሁሉ ግን ከዛ ጨዋታ ፊት አንድ ጨዋታ ላይ ተቀይሮ ገብቶ ተጫውቶ ነበር፣ በቀደም ከባየር ሚኒክ ጋር። ከዛ በፊት የነበረው ያለፈው ሲዝን ላይ ግን ከኢንተር ጋር እዛ የኢንተር ጨዋታ ላይ አንድ ደቂቃ ነው የተጫወተ። ከስድስት ሳምንት ጉዳት ተመልሱ ግን በአንገብጋቢ ያስፈልግ ስለነበር አንድ ደቂቃ በስድስት ሳምንት የተጫወተ ተጫዋች የስታንፎርድ ብሪጅን ጨዋታ ጀመረና ዘጠና ደቂቃ ተጫወተ። አሁን ግን በባየርኑ ጨዋታ የበለጠ ደቂቃ የመሰለፍ ዕድል አግኝቶ የእሁዱን ጨዋታ አልጀመረም። ኤዜ ያሉ ልዩነቱ እሱ ነው። በጣም ትልቅ ልዩነት ነው ይሄ አሁን ሁለቱም ደህና ሲሆኑ የሚል ጥያቄ አሁን ሁለቱም አንድ ላይ መጀመር ይችላሉ። ሁለቱ አንድ ላይ ከጀመሩ የሚነሳው ጥያቄ የባላንስ ጥያቄ ነው። አርሰናል ደግሞ በዚህ ውድድር ዘመን እንደምታየው ከመጀመሪያው ጨዋታ ጀምሮ እስካሁን ድረስ በሁለት ፒቮት ነው የሚጫወተው። ሰው ከሁለቱ አንዱን ማስወጣት አለብሽ ማለት ነው ሁለቱንም ሴንትራል ቦታ ማጫወት የምትፈልግ ከሆነ። ካልሆነ ኤዜ ወደ ክንፍ መሄድ አለበት ማለት ነው። ክንፍ ላይ ግን ምርጫዎች አሉት። ትሮሳር አይ ቲንክ ለዚህ ጨዋታ ይደርሳል፣ ይደርሳል እየተባለ ነው ማርቲኔሊ ያለው ኢቭን ማድዌኬ ዛ ቦታ ላይ መጫወት ይችላል። ስለዚህ ኤዜ የግራ ክንፍ ተጫዋች ላይሆን ይችላል አሁን ብዙ ምርጫዎች ስላሉት፣ ሮሳር ደግሞ 11 የጎል ኮንትሪቢሽን ስላለው፣ ማርቲኔሊ በገባ ቁጥር አስፈላጊ ጎሎች ስለሚያስቆጥር። በሁለት ስምንት ቁጥር የሚጫወት ከሆነ ግን ከዙቢ ሜንዲ ና ከራይስ አንዱ ይወጣል ማለት ነው። እሱን የሚያረጉ አይመስለኝ። ራይስ ማረፍ አለበት በእኔ እምነት በአንደኛው ጨዋታ ላይ ማረፍ አለበት። ስምንት መቶ ደቂቃ ተጫውቷል በዚህ አጭር ጊዜ ውስጥ እና ይሄ በጣም ብዙ ነው። አንድ ሺህ ስምንት መቶ ደቂቃ በቀደም ግን ከዛ የቶተናም ጨዋታ በኋላ ኤዜ ሀትሪክ ከሰራበት የቶተናም ጨዋታ በኋላ ጄሚ ካራገር ወደ መጀመሪያው አስራ አንድ ለመመለስ መፋለም አለበት ብሎ ነበር። ቴሪ ኦንሪ ደግሞ ጤናማ ፉክክር ቡድን ውስጥ አለ ማለት ነው ሚል አስተያየት ሰጥቶ ነበር። ና አርቴታ ስለዚህ የምርጫ ራስ ምታት የምርጫ ራስ ምታት ልበለ ጥሩ ራስ ምታት ማለት ነው ደስ ይለኛል ያለ ይሄ፣ ምክንያቱም ጨዋታዎችን ለማሸነፍ እያንዳንዱ ተጫዋች ኤፊሽንት መሆን እንዳለበት የሚያሳስብ ነው ማለት ነው። ለሱ ቦታ የተዘጋጀ ጥራት ያለው ተጫዋች ስላለን አሁን ድሮ እንደነበረው አይደለም፣ በሜሪት ነው አንድ ተጫዋች የሚሰለፈው የሚል አስተያየት ሰጥቶ ነበር። እና ከዚህ ጨዋታ ጀምሮ አሁን ተጫዋቹ ወደ ተሟላ ፊትነሱ ላይ እየተመለሰ ስለሆነ ኦደጋርድ እና ላለፉት አመታት ደግሞ የአርሰናል ዋናው ፈጣሪ ተጫዋች ስለነበር ማንንም ያሰልፈው የሚለው በጣም ወሳኝ ነው። ለእኔ ግን አርቴታ በጨዋታው እንደሚፈልገው ነገር ይወሰናል። ኦደጋርድ ኮንዳክተር ነው ይላሉ። ኦደጋርድ በዚህ የውድድር ዘመን ወይም ወደ አርሰናል ከመጣበት ጊዜ ጀምሮ በፓሶች ከኤዜ በእጥፍ የበለጠ ፓስ ያደርጋል። በእጥፍ ይበልጣል ፓስ የሚያደርግበት መጠን። ኤዜ ደግሞ ከኦደጋርድ በእጥፍ የበለጠ የጎል ሙከራዎች ያደርጋል። አሁን ሁለት ልዩነት አለ። ጨዋታ የበለጠ መቆጣጠር የምትፈልጊ ከሆነ የበለጠ የፖሲሽን ዶሚናንስ የምትፈልጊ ከሆነ የበለጠ ኢቨን የፕሬሲንግ ኢንቴንሲቲ የምትፈልጊ ከሆነ ኦደጋርድ የበለጠ ያስፈልጋል። ግን ደግሞ የበለጠ የጎል አደገኝነት የምትፈልጊ ከሆነ ኤዜ የበለጠ ያስፈልጋል። ሁለቱ የተለያዩ ነገሮች ናቸው። ጥቂት ጊዜ ነው ኳስ የሚነካው ከኦደጋርድ ጋር የምታወዳድሩ ከሆነ እና በቅርብ ጊዜ እንዳነሳሁት እኔ ከአርሰናል የፈጣሪ አማካዮች ከሚባሉት ኦደጋርድ የሚለይ ነገር አለው። ለምሳሌ ኤዜም ዋኔሪም በጣም ጥሩ ክሬቲቭ ተጫዋቾች ናቸው፣ ግን የኦደጋርድ ወርክሬት የላቸው። ሜሪኖ ኃይለኛ የወርክ ክሬት አለው፣ የኦደጋርድ ክሬቲቪቲ የለውም። ክሬቲቪቲንም ጠንክሮ መስራትንም የሚያሟላ ኦደጋርድ ጋርድ ብቻ ነው። ሁለቱንም ባላንስ ያደረገ የቱ ወይ ተጫዋች የሚሉት እነሱ እንዲህ አይነት ተጫዋች ነው። ግን ሲመለሱ አሁን ከዚህ በፊት ያልነበረ ጥያቄ ይሆናል ማለት ነው። ባለፉት ዓመታት አርሰናል ይሄ ጥያቄ አልነበረበት፣ ማንን ነው የሚያሰልፈው የሚል ሁለት ትልልቅ ተጫዋቾች ለአንድ ቦታ ሲፎካከሩ አይተን አናውቅም። ሁለቱ አንድ ላይ ሊጫወቱ የሚችሉበት ታክቲካል ስኪም የመኖሩ ጉዳይ በንድፍ ሐሳብ ደረጃ እንደተጠበቀ ሆነ። አሁን ባለፈው ኦደጋርድ እስኪመለስ ድረስ አርሰናል ስምንት ጨዋታ አደረገ፣ ሰባቱን አሸነፈ፣ አንድ ጨዋታ ብቻ ተለያየ። በኦደጋርድ መኖር ምክንያት ስለጎደለ የአርሰናል ማጥቃት ብዙ የሚናገር ሰው አልነበረም። ቡድኖችን እያወደመ እያሸነፈ አልነበረም። ምሳሌ ፉላምን አንድ ለዜሮ ነው ያሸንፈው። አንዳንድ ጨዋታዎችን በጠባብ ውጤት የሆናል ያሸነፈው ግን ያሸንፍ ነው ነበር። እነዚህ ጨዋታዎች ላይ ደግሞ የኤዜ አስተዋጽኦ በጣም ከፍተኛ ነበር። የራሱ የቀድሞ ቡድኑ ክሪስታል ፓላስ ላይ ያቺን የማሸነፊያ ጎል ያስቆጠረው እርሱ ነበር። ከማንቸስተር ሲቲ ጋር ያቺን አስደናቂ አሲስት የኳርተርባክ አሲስት የሰጠው ለማርቲኔሊ እሱ ነበር። ገና ካሁኑ ስድስት ነው ሰባት ጎሎች አስቆጥሯል። የተወሰኑ አሲስቶች ሰጥቷል። ገና ካሁኑ ኦልሞስት የአስር ጎል ኮንትሪቢሽን አለው። ግን ደግሞ በእነዚህ ጨዋታዎች ላይ በሰባቱ ጨዋታዎች በአምስቱ በኦደጋርድ ቦታ ነው የተጫወተው። በአምስቱ በቀጥታ ኦደጋርድ በሚጫወትበት ቦታ ነው የተጫወተው። ግን ሁለት የተለያዩ ተጫዋቾች ናቸው። ቅድም እንዳልኩት ኦደጋርድ ጋርድ በእያንዳንዱ የጨዋታው ምዕራፍ ውስጥ የሚሳተፍ ተጫዋች ነው። አርሰናል ከፈረመበት ጊዜ ጀምሮ በየጨዋታው አርባ ስድስት ነጥብ ስድስት ፓሶች ያደርጋል ለ ለስምንት ቁጥር ኦልሞስት ለአስር ቁጥር ተጫዋች በጣም ብዙ ነው ይሄ በጨዋታው ውስጥ በጣም ቢዚ እንደሆነ ኳስ እንደሚያቀብል ከዛ ወደ ስፔስ እንደሚሮጥ እንደገና ኳስ እንደሚቀበል ከዛ ከቀኝ በኩል ካሉት ሌሎች ተጫዋቾች ጋር ያንን ትሪያንግል እንደሚፈጥር በጠባብ ቦታ አጫጭር ቅብብሎች ለማድረግ እንደሚሞክር እና አርሰናል ኳስ ኮንትሮል ከኳስ ጋር ማድረግ በሚፈልግበት ጊዜ ያንንም እንደሚያደርግ አንዳንድ ጊዜ ከቡድኑ ሌላኛው ፒቮት አጠገብ ጠለቅ ብሎ እንደሚጫወት በሂት ማፑም በፓሱም መገንዘብ ትችላለሽ። ስልሳ አራት ጊዜ በጨዋታ ኳስ ይነካል። ኤዜ ሌላ ነው። ኤዜ አርባ አራት ጊዜ ነው ኳስ የሚነካው። ስለዚህ በሀያ ያነሰ ይነካል ማለት ነው በጨዋታ በአቬሬጅ። ኦደ ጋርድ አርባ ስድስት ፓሶች ወደ አርሰናል ከመጣበት ጊዜ ጀምሮ በአቬሬጅ በአማካይ ያደርጋል። ኤዜ ሀያ ዘጠኝ ፓሶች ነው የሚያደርገው። ኤዜ ሞመንቶች ላይ ነው የሚሳተፉ ኦደጋርድ ጠቅላላ ጨዋታው ላይ ነው የሚሳተፈው። አሁን እዚህ ጋር ነው ኤዜ የበለጠ የክለች ሞመንት ተጫዋች ነው ይባላል። ለምሳሌ ድንገተኛ አሲስት መስጠት ይችላል። ድንገተኛ ጎል ማስቆጠር ይችላል። ከሳጥን ውጭ ጎል ማስቆጠር ይችላል፤ ብዙ ጨዋታዎች ላይ እንዳየ ነው። ለረጅም ደቂቃ ደግሞ ጨዋታ ውስጥ ብዙ ነገር ሲያደርግ ላታዩት ትችላላችሁ። ኦደጋርድ ጋር ደግሞ በጣም ቢዚ ነው። የትኛውን ምትመርጨው የሚለው በጣም ወሳኝ ይሆናል ማለት ነው ኦደጋርድን ጨዋታ እንድትቆጣጠር የሚያስችል ኢንዱስትሪ ነው የምትፈልጊው ወይስ የኤዜን የጎል አደገኝነት ነው የበለጠ የምትፈልጊው የሚል ጥያቄ እና ይሄ ቀላል አማራጭ አይመስለኝም። በጠቅላላው በየቦታው ምርጥ ምርጥ አማራጮች አሉት። ግን የጎል አደገኝነትን ከጠቀስኳ አይቀር ኤዜ ከአርሰናል ተጫዋቾቹ ለ የበለጠ ብዙ የጎል ሙከራ ያደርጋል። አንስችው ያለው ባለፈው እና ሹት የሚያደረግ ተጫዋች ያስፈልገው ነበር። አርሰናል በቂ ሹት የሚያደረጉ ተጫዋቾች አልነበሩትም አልነበሩትም። ኤዜ ይህንን ጨምሯል። በየጨዋታው ኦልሞስ ሶስት ሙከራ ያደርጋል ኦደጋርድ ሁለት ነው የሚያደርገው እና ግን ጥሩ ምርጫ ነው። አሁን ኦደጋርድ ተጎድቶበት የፎርሜሽን ለውጥን የማድረግ ያህል እየሰራ ነበረ። ፎርሜሽን ከ2021 22 የውድድር ዘመን ጀምሮ አርቴታ የፎርሜሽን ግንዛቤያችንን በተመለከተ ጥያቄ ምልክት ውስጥ የሚያስገባ አስተያየት ይሰጣል። አንዳንድ ጊዜ ምንድነው ፎርሜሽን ለእናንተ ይላል። ለምሳሌ ሆን ጊዜ ምሳሌ ሲያ ከሲቲ ጋር ሀምሳ ሶስት አይነት ፎርሜሽን የተጠቀምኩት ከዝኛው ቡድን ጋር አርባ ሰባት ፎርሜሽን የተጠቀምኩት ምንድነው ፎርሜሽን አራት ሶስት ምን የሚባል ነገር የለም ይላል። እሱ ዝም ብሎ ስታርቲንግ ፖዚሽን እንጂ ስናጠቃ እንደ ጨዋታ ሁኔታ ሰባት ተጫዋች ልንጠቀም እንችላለን። ስለዚህ የመጨረሻው መስመር ሰባት ይሆናል ማለት ነው ስለዚህ ሁለት ሰባት ምናምን ምናም የሚባል ፎርሜሽን እንበለው አላቅም። ፕሬስ በምናደርግበት ሁኔታ ፎር ፎር ቱ እንሆናለን። ከኋላ ቢልድ ስናደርግ ሶስት ሁለት ሁለት ሶስት እንሆናለን ወይም ሶስት ሁለት አምስት እንሆናለን። እና ፎርሜሽን ምንድን ነው አይገባኝም፣ የፎርሜሽን ግንዛቤያችሁ የሚል አስተያየት ሰጥቶ እናውቃለን። ግን እንደ ሁሉም ሰው በሚባግባባበት የሚካኤል አርቴታ የፎርሜሽን ምርጫ የአራት ሶስት ሶስት አሰልጣኝ ወይም አራት ሶስት ሶስት የመጀመሪያ ምርጫው ነው። ጥሩ ነገሩ አዳብ አዳብ ተብል አሰልጣኝ ነው። በተለያየ መንገድ መጫወት እንደሚችል አሳይቷል። እንደመጣ ፌ ካፕ ሲያሸንፍ ሲከላከል በሶስት አምስት ሁለት የሚከላከል ወይ በሶስት በአምስት በአምስት አራት አንድ የሚከላከል ቡድን ሰርቶ ነው የፌ ካፕ ሻምፒዮን የሆኑ። ቀጥሎ በአራት ሶስት ሶስት የሚጫወት ቡድን እንደሆነ አየን። ያኔ ያ ሪሶርስ ስላልነበር አራት ሶስት ሶስት ለመጫወት የሚያስችል ሪሶርስ ስላልነበረው ቡድኑ የእሱ ቡድን አልነበረም። እንደመጣ ፓብሎ ማሪነን ብቻ ነበር ያመጣው። እያለ እያለ እያለ ግን የራሱን ቡድን መስራት ሲጀምር መጫወት በሚፈልግበት ፎርሜሽን መጫወት ጀመር። የኦደጋርድ መምጣት ግን ለአራት ዓመት የተጫወተበትን ፎርሜሽን የሚያስቀይር ነበር። መጎዳት ግን ነበር። አሁን እንደዛ አይደለም። አሁን ኦደጋርድ ራሱ ስለ መሰለፉ እርግጠኛ ሆኖ ለመናገር የሚያስቸግር አይነት ሆነ። ኤዜ ደግሞ የሚያስፈልጋቸው ለዚህ ነው ኤዜ እንግዲህ አምና አስራ አራት ጨዋታ ነበር አርስናላቻ፣ የተለያዩ የሞመንቶች ተጫዋች በበቂ መጠን ስላልነበረው ነው። ይሄ ሀይለኛ የሞመንቶች ተጫዋች ነው። ስለዚህ ለእኔ እንዴት ያደርገዋል ይሄንን ኮኖንድረም፣ የትኛውን ተጫዋች የበለጠ ይጠቀማል ምናምን የሚለው በጣም ወሳኝ ነጥብ ይመስለኛል። አሁን የበለጠ በወደ ጋርዳ ለመኖር ምክንያት የአርስናል ቢልድአፕ ስለተጎዳ፣ ራይስ ብዙ ኳስ ይነካል። ስታየው በጨዋታ ላይ የበለጠ አክቲቭ ነው። ከአምና በኦልሞስት በሀያ የበለጠ ኳስ ይነካል የበለጠ ጠለቅ ብሎ የቢልዳፕ ተጫዋች እንዲሆን ስለ ስለተደረገ በሁለት ፒቮት በትይዩ መስመር በሚጫወቱ ፒቮቶች ስለሆነ አርስና ዘንድሮ የሚጫወተው እና ይሄ ጥሩ ራስ ምታት ይመስለኛል። በተለይ ሁለቱ ጨዋታዎች ደግሞ በአጭር ጊዜ ልዩነት ስለሆነ የሚደረጉት ሁለቱንም ጨዋታዎች ኤዜ ላይ ጀምር ይችላል። ሁለቱንም ጨዋታዎች ኦደጋርድ ላይ ጀምር ይችላል። ይህንን ፉክክር እንዴት ይፈታዋል የሚለውም በጣም ወሳኝ ነው። ግን ምንም ጥያቄ የለውም ለአርስናል በጣም ትልቅ ጨዋታ ነው። ሌላ የለንደን ደርቢ ነው።